ጤና ይስጥልን የቻናላችን ተከታታዮች አዳዲስና ትኩስ መረጃ እንዲደርሳችሁ ቻናላችንን ላይክና እና ሰብስክራይብ ማድረግ እንዳትረሱም የዕለቱን መረጃ አጋራችኋለሁ የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦምሎ ኦዲንጋ ሞት ተከትሎ በናይሮቢ ከተማ ውጥረት መንገሱ ተሰምቷል በህንድ ሀገር በሕክምና ላይ እያሉ ህይወታቸው ያለፈው የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦሞ ኦዲንጋን ተከትለውም በኬንያ ከተሞች የተለያዩ ሰልፎችና መሰል እንቅስቃሴዎች እየተስተዋሉ መሆኑን ናይሮቢ የሚገኘው የቲክቫ ኢትዮጵያ አባል ዘግቧል። በዋና ከተማ ናይሮቢ ሱቆቹን የመሰባበርና በአሁኑ ወቅት ሀገሪቱን እየመሩ የሚገኙት ፕሬዚዳንት ዊሊያም ሮቶ ስልጣን እንዲለቁ የሚጠይቁ መፈክሮችን ያነገቡ ሰልፈኞችን በብዛት መስተዋላቸውን በስፍራው የሚገኘው መረጃ ያመለክታል። በናይሮቢ ከተማ የሲሌ ካሚኮ አካባቢዎች እነዚህ እንቅስቃሴዎች እየተደረጉ ሲሆን፣ በአብዛኛው የሀገሪቱ ክፍሎች ሀዘናቸውን የሚገልጹ ዜጎች የተለያዩ ቅጠሎችንና የስራ መሳሪያዎችን ይዘው በየመንገዱም ታይተዋል የተባለውም። ከዚህም በተጨማሪ በሀገሬው ህዝብ በእጅጉ የሚወደዱትና በወቅቱ የኬንያ ፕሬዚዳንት ዊሊያም ሩቶ የነጻነት ታጋይም የሀገር ወዳድነት ተምሳሌትና የዲሞክራሲ አባት ተብለው የተገለጹት ጉምቶ ፖለቲከኛ ራይላ ኦምሎ ኦዲንጋ በተወለዱበት የኬንያ ሶስተኛዋ ትልቅ ከተማ ኪሱሙ፣ ናይኮሩ ና ቦባሳ አካባቢዎች ሰልፍ መሰል እንቅስቃሴዎች ጎልቶ ተስተውሏል ነው የተባለው። የራይላ ኦዲንጋ አስከሬን ወደ ሀገራቸው ገብተው እሁድ በተወለዱበት አካባቢ ኪሱሙ፣ ሲያያ ካውንቴ ቦንዶ በተባለ ቦታ ግብአተ መሬታቸው እንደሚከናወኑም ነው የተናገረው። የራይላ ኦዲንጋን ሞት ተከትሎ የፕሬዚዳንት ዊሊያም ሩቶ አስተዳደር የሰባት ቀን ሀዘን ማወጁም ነው የተሰማው። በሌላ ዜና ከሚስቱ ጋር በደንብ አላረስከኝም በሚል ጸጥታበት ሄደችውን የስድስት ወር ልጁን እየገደለው አባት በእስራት መቀጣቱ ተሰምቷል። በባሌ ዞን ሲናና ወረዳ ሰለቃ ቀበሌ ነዋሪ የሆነው አብዱል ካሪም ቃዲ በልጅነቱ ከቤተሰብ ተለይቶ የተለያዩ ስራዎችን ሲሰራ ቆይቷልም። አብዱል ካሪም አሊያ ከተባለች የ21 ዓመት ወጣት ጋር በፍቅር በመጀመር ከዛም ትዳር በመመስረት ቤት ተከራይተው ይኖሩ ነበር ይላል መዝገቡም። ሁለቱ ጥንዶች በትዳራቸው ሰላማዊ የሆነ ሂደት ቢኖሩም የ21 ዓመቷ ባለቤቱን እርግዝና ተከትሎ ግን በቤት ውስጥ ለወሊድ ዝግጅት የሚደረገው ወጪ ላይ ግጭት ተፈጥሮ ነበርም። ይሁን እንጂ የካቲት ወር 2017 ዓ.ም አሊያ አንዲት ሴት ልጅ ተገላገለች። የሕፃኗ መወለድ ጋር ተያይዞ የነበረው አለመግባባት በጥቂቱ ቢቀንስም ቤት ውስጥ የሚያስፈልገው የቤት ወጪ የነበረው ግጭት እንደ አዲስ መጀመሩን ተናግሯል። አሊያ አራስ ቤት ሆና ሊጠይቋት የሚመጡ ጓደኞቿ በደንብ እንዳልታረሰች በመውቀስም ነገሮች እንዲባባሱ ምክንያት እንደነበሩም ከምርመራ መዝገቡ መረዳት እንደተቻለም የባሌ ዞን ፖሊስ ዋና መምሪያም የኮሚኒኬሽን ባለሙያ ሳጅን ጎሳ ስንታየው ለብስራት ራዲዮ ተናግሯል። በስድስተኛ ወሯ ነሐሴ መግቢያ ላይ የወለደቻትን የስድስት ወር ህፃን ሶሜ አብዱል ከሪም የተባለችውን ቤት ውስጥ ጥላ ትሰውራለች። አብዱል ከሪም ከቤት ውስጥ ጥላ ያለችውን ስድስት ወር ህፃን ሶሚያን ለአምስት ቀናት እንደምንም ተቸግሮ በመያዝም ባለቤቱንና የልጁን እናት አድራሻ ሲያፈላልግ ከአካባቢው መሰወሯን ወሬ ይሰማልም። በዚህ ዕለትም የስድስት ወር ህፃኗ ሶሚያን በጨርቅ አንቆ ህይወቷን በማጥፋት የገለባ ሳር ውስጥ እንደቀበራት በተገኘው ማስረጃም ተረጋግጧልም። ተከሳሽ አብዱል ከሪም በገለባ ውስጥ የስድስት ወር ህጻኗን ሲቀብር የተመለከቱም የአካባቢ ሰዎች ወዲያው ለፖሊስ በሰጡት ጥቆማ አብዱል ከሪም በቁጥጥር ስር ውሎ ገለባ ውስጥ እየቀበራትን የስድስት ወር ህጻን ልጅ አስክሬን ማውጣቱ ተገልጿል። በዚህም የድርጊቱን አፈጻጸም መርቶ ያሳየ ሲሆን ፖሊስም በሆስፒታል አስክሬን ምርመራ አድርጎ በክብር ካስቀበረ በኋላ የምርመራ መዝገቡን በበቂ ማስረጃ በማጠናከር ለአቃቢ ህግ ይልካል። አቃቤ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶም በወንጀል ህግ 539 በከባድ ሰው መግደል ወንጀል ክስ መስርቷል። ክሱን የተመለከተው የባሌ ዞን ከፍተኛ ፍርድ ቤት መስከረም 26 ቀን 2018 ዓ.ም ተመረተ በዋለው ችሎት ተከሳሽ አብዱል ካሪም ቃዱ ሰውን ለመግደል አስቦና ተዘጋጅቶ የራሱን አብራክ ክፃል ልጅ በአሰቃቂ ሁኔታ መግደሉ ሙሉ በሙሉ በማስረጃ በመረጋገጡ እጅግ ጨካኝ ነውረኛና አደገኛ መሆኑን ስለሚገልጽ በ18 ዓመት እስራት እንዲቀጣ ወስኖበታል ሲሉም የኮሙኒኬሽን ባለሙያ ዋና ሳጂን ጎሳ ስንታየው ለብስራት ራዲዮ ገልጿል። ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።